ሰላም፣ እንኳን ደህና መጣችሁ። አህለን ወሳህለን። በየሳምንቱ ፖስት የማደርጋቸው ቪዲዮዎች እንዳሉ ይህንን ደግሞ በተጨማሪ በሳምንቱ መሀል ልልክላችሁ እሞክራለሁኝ። ግን ይሄኛው በጣም አጭር ነው የሚሆነው። ይጠቅማችኋል ብዬ የምለውን አጫጭር የሆኑ ነገሮች እየሰራሁ ፖስት እላችኋለሁ። ምናልባት በሳምንት ውስጥ በሳምንት መሀል አንድ ቀን መርጬ፣ ለምሳሌ ማክሰኞ ቀን ላደርገው እሞክራለሁኝ። እነዚህን ቪዲዮዎች ምርቃት ብዬ ሰይ የሚያቸዋለሁ ለምን እንደሆነ እንጃ፣ ምርቃት የሚለው ነገር ጭንቅላቴ ውስጥ መጣብኝ። ትንንሾች ስለሆኑ ነው መሰለኝ። እና ይህ ምርቃት ዜሮ ዜሮ አንድ ነው። የቀጥለ የቀጥለ ይሄዳል ማለት ነው። ዛሬ የመጣልኝ ሀሳብ መታ የሚለው ቃል ነው። መታ ማለት መቼ ማለት ነው። ይህንን ቃል በመጠቀም የተለያዩ አረፍተ ነገሮች እሰራላችኋለሁ። መታ ቲጂ እንደና፣ መታ ቲጂ እንደና፣ መቼ እኛ ጋር ትመጫለሽ ወይም መቼ እኛ ጋር ትመጣለህ ማለት ነው። ቲጂ ትመጫለሽ፣ ትመጣለህ። እንደና እኛ ጋር። ያ ጥያቄ ነው እንግዲህ። ለዚህ ጥያቄ መልሶ ለመምጣት የፈለገ ሰው ሐሙስ ዕለት መምጣት ከፈለገ ዮም አልኸሚስ ይላል። ዮም አልኸሚስ ሐሙስ ዕለት ሐሙስ ቀን ማለት ነው። ዮም ማለት ቀን ወይም ዕለት ማለት ነው። አልኸሚስ ወይም ኸሚስ ሐሙስ። መታ ቲጂቢ ሊ ፍሉሲ፣ መታ ቲጂቢ ሊ ፍሉሲ መቼ ገንዘቤን ትሰጭኛለሽ ማለት ነው። ቲጂቢ ትሰጫለሽ ትጂቢሊ ቢሊ ትሰጪኛለሽ ፍሉሲ ገንዘቤ። ወንድ ከሆነ መታ ትጂበሊ ፍሉሲ እንላለን። ደሞ ስቀበል መልሳለሁ ገንዘብሽን ለማለት ለማ አስተልም ራትብ እንላለን። ለማ አስተልም ራትብ ደሞ ስቀበል ማለት ነው። ለማ አስተልም ስቀበል፣ ራትብ ወይም ራትብ ደሞዝ ነው። መታ ትድፈዕሊ ራትቢ፣ መታ ትድፈዕሊ ራትቢ፣ መቼ ደሞዜን ትከፍኛለሽ። ወንድ ሲሆን መታ ትድፈዕ ራትቢ እንላለን። ትድፈዕሊ ማለት ትከፍኛለሽ ማለት ነው። ትድፈዕሊ ትከፍለኛለ፣ ራትቢ ደሞዜ፣ ራትብ ደሞዝ። እድፈዕሊ ራትቢ ደሞዜን ክፈይ

መቼ ነው እረፍት መውሰድ የሚችለው ማለት ነው። አግደር እችላለሁ፣ መቻል አኸዝ፣ መውሰድ ኢጃዛ፣ የእረፍት ጊዜ እረፍት ማለት ነው። ለምሳሌ ፊ አጎስጦስ፣ ፊ አጎስጦስ ማለት ኦገስት ላይ ማለት ነው። በኦገስት ስምንተኛው ወር ውስጥ እረፍትሽን ወይም እረፍትህን መውሰድ ትችላለህ ማለት ነው ሲ ኦገስቶስ አጠር አድርገን በኦገስት ብለናል ማለት ነው ኦገስት ስምንተኛ ወር ነው መታ ትሰዊሊ ሻዕሪ መታ ትሰዊሊ ሻዕሪ መቼ ነው ፀጉሬን የምትሰሪልኝ መቼ ፀጉሬን ትሰሪልኛለሽ ማለት ነው ትሰዊሊ ማለት ትሰሪልኛለሽ ወይም ታደርጊልኛለሽ ማለት ነው ሻዕሪ ፀጉሬ ሻዕር። ፀጉር መላሿ ምናልባት ማታ የሚመቻት ከሆነ ፀጉሯን ለመስራት ማለት ነው፣ ቢሌል ትላለች። ቢሌል ማለት በማታ ማለት ነው።